ሰላም ጤና ስትልንተ መልካቾቻችን እንደምን ዋላችሁ እንደምን አመሻችሁ። ከአንከር ሚዲያ ዝግጅት ክፍል የአክብሮ ሰላምታችን እናቀርባለን። አብራችሁን እንድትቆዩ የምን ጋብዘው መሳይ መኮንን ከዚህ ከዋሽንግተን ዲሲ ገለታው ዘለቀም ከቦስተን በጋራ በመሆን ነው። መልካም ቆይታ ናስጥልን ገለታው፣ ተናስጥልን መሳይ። እንደምናመሽ? እንዴት አመሸ? እንግዲህ በየእለቱ እየተገናኘን ነው። ዛሬም በድጋሚ ተገናኝተናል። እንግዲህ ገለታው በ አማራ ክልል የሚካሄደው የሉና ተጋድሎ ተጠናክሮ በቀጠለበት በዚህ ሰሞን ላይ ትልልቅ ድሎች የፋኖ ኃይሎች እያስመዘገቡ ይገኛሉ። ኮንን ከተማ ያዙ። ጋሸና ጋሽናም፣ እንደዚሁ በቁጥጥር ስር መግባቷ እየተነገረ ነው። ሌሎች አካባቢዎችም እንደዚሁ ነገ ከነገ ወዲያ በፋኖዎች እጅ መውደቃቸው የሚጠበቅ ነው። የጋሽናውን በተመለከተም አንድ ቪዲዮ እንዲሁ ሲሰራጭ አይቻለው። እውነት ለመናገር ቪዲዮ በጣም ስሜትን የሚነካ ነው። በዚህ መጠን የአብይ አህመድ ወታደሮች የረገፉበትና የተደመሰሱበት ጦርነት ከባድ ፍልሚያ እንደነበረ የሚያሳይ ቪዲዮ ነው። ይህንን ቪዲዮ ከተመለከትኩ በኋላ የአብይ አህመድ ወታደሮች አፈሙዛቸውን አዙረው አንዋጋም፣ በቃን የሚል ተቃውሞ በሰራዊት ውስጥ ማስነሳት እንዳለባቸውን የተሰማኝ፣ ይሄ ነገር መምጣቱ አይቀርም። ሰራዊቱ በዚህ ደረጃ እየተማረከ እየተደመሰሰ ኢትዮጵያ ነገ ከነጎዳ የሚጠብቃት መከላከያ የሚኖርም አይመስልም። ለአብይ አህመድ ዙፋን ማስጠበቂያ ከፍተኛ መስዋዕትነት እየከፈለ ይገኛል እና እንግዲህ ድሉን በዚህ በኩል በመልካም ጎኑ እያነሳን ነገር ግን እንዲያነቱ ደግሞ እልቂት የእርስ በእርስ ብለህ ልትወስደው የምትችለው ነው። የኢትዮጵያ ልጆች ናቸው በግራም በቀኝም እየሞቱ ያሉት ግን ምን መደረግ የሚችል አይደለም። በፋኖች በኩል አሁንም ጥሪ እያደረጉ ነው፣ መሳሪያ ይዛችሁ እየተኮሳችሁ እኛ ጋር አትምጡ፣ ከመጣችሁ ግን ምንም ማድረግ አንችልም፣ ባልሞት ባይ ተጋዳይነት እርምጃ እንወስዳለን ብለው እንግዲህ ይኸው የምናየውን አይነት ነገር እየተፈጸመን ያለው ገለታ ነ መቼም፣ እንደ አንድ የፋኖ ንቅናቄ ደጋፊ እንኳን ደስ ያላችሁ ማለት በዚህ አጋጣሚ ወዳለው መሳይ ምክንያቱ ጋሸና ከተማ በጣም ስትራቴጂክ ቦታ ናት። በህወሓት ጦርነት ጊዜ የምታውቀው በጣም ብዙ ፍልሚያ ከዚህኛውም ከዛኛውም የሚዋደቁባት ናት እና በየአቅጣጫው መግቢያ ናት። ለወልዲያም፣ ጎንደርም፣ ደላንታም፣ ወደዛም ወደዚህም መፈናፈኛ ቦታ ናት። ስትራቴጂክ ቦታ ስለሆነ ትልቅ ድል ነው ማለት ነው። ደሴም ወልዲያም አካባቢ ድቡ ድቡ እያሉ እንደሆነ ነው የምንሰማው እና ግን ከሁሉ በላይ አሁን ሰሞኑን የሚታየው በሰው አይምሮ ውስጥ በኢትዮጵያውያን ውስጥ በኢንተርናሽናል ኮሚኒቲ ውስጥ ነው መሳይ። አሁን ፋኖ ማይቲውን እያሳየ ነው ወይም ደግሞ ምንድን ነው ስትሬንግዙን፣ ጥንካሬው ማለት ጀግንነቱን ምሽግ በመስበር እያሳየነ ያለው እና የመጀመሪያው ነገር የመንግስትን ፕሮፓጋንዳ ዶግ አመድ ነው ያደረገው። በዚህ ወሎ ያለው እንቅስቃሴ ጥንካሬው፣ አሁን በህብረተሰቡ ህሊና ውስጥ እየታየነ ያለው ፋኖ የተደራጀ የተጠናከረ እንደሆነ ተስፋ ሊሆን እንደሚችል አንድ ትልቅ ድል አስመዝግቧል የሚል ነገር ነው የተማርኩት። መሳይ ከዛ ባሻገር ግን መሀል ሜዳ ምን ትዝ አለ መሰለህ መሳይ ዛሬ የጋሸናውን ሳስብ የጋሸናውን ድር ሳስብ የህወሀትና ደርግ ወታደር ከፍተኛ ውጊያ በወራ በወራኢሉ በኩል ያደርጉ ነበረ እና መጨረሻ ላይ በዛ አካባቢ ያለው ጦርነት ከባድ ስለነበረ የደርግ ሰራዊት ሶስተኛ ክፍለ ጦር አመጣ ወደ መንዝ መጣ። ሶስተኛ ክፍለ ጦር ማለት እንግዲህ የምታውቀው የመንግስቱ ኃይለማርያም የወጡበት ጦር ነው። እና ጠንካራ ጦር ነው፣ በሄደበት አሸንፎ የሚሄድ ጦር ነው ተብሎ ነው የመጣው። እና ከራምሽግ የሚባል አካባቢ ተመታ ይህንን ዜና መቼም ያቁታል። ብዙ ሰው በዛ ጊዜ ነበሩና፣ ሲመታ እና ኮሎኔል ሰረቀ ብርሃን ከተያዙ በኋላ ወታደሩ እንደገና ተመልሶ ወደ መሃል ሜዳ ሲመጣ የሆነው ነገር እስካሁን ይገርመኛል። ምንድን ነው የሆነው መሰለ መሳይ? ተመልሶ ወታደሩ ሸሽቶ ሲመጣ ከተማ ውስጥ የነበሩ መኮንኖችን በሙሉ ከዚህ ከመኪና አስወረደ። ዝም ተራ ወታደር ይህ መቶ ሻምበል የሚባሉት ምናልባት ጀነራሎች ሊሆኑ ይችላሉ። አናውቅም። ያን ጊዜ ግን እያስወረዱ ከመኪናዎቻቸው እያስወረዱ መኪናውን ተቆጣጠሩ ተራ ወታደሩ። እዝ ፈረሰ እና መጀመሪያ የተበተነ ወታደር የተነሳው በአዛዦቹ ላይ ነበረ። ማልሜዳ ውስጥ ያየነው ተአምር፣ ይሄንን ብትንትኑ ወጣ። በቃ እና ከዛ በኋላ ያለው ጦርነት ጦርነትም አይባልም እንግዲህ የሰሜን ሸዋ አካባቢ የሚታወቅ ነው የሆነው እና እዚህ ጋሸና አካባቢ ያለው አሁን ደግሞ ሌላም አካባቢ እየሰማሁ ነበረ፣ ቅድም የት አካባቢ ያለ ሰራዊት እንደዚሁ እቃውን እየሰበሰበ ነው የሚል ዜና ሰምቼ ያለው ዛ አካባቢ እና ብትንትኑ እየወጣ ነው መሳይ። እና ሰራዊቱ የታችኛው ሰራዊትም በራሱ መኮንኖች ላይ የሚነሳበት ጊዜ ነው ያለው እና እኔ በጣም ትልቅ ወታደራዊ ድል ነው እንግዲህ ዛሬ የሰማ ነው መሳይ። ግለሰ በነገራችን ላይ ወረ ኢሉምንም በቁጥጥር ስር አድርገዋል፣ የፋኖ ኃይሎች ወረ ኢሉ። እንግዲህ ታሪካዊ ቦታ ነው እንደምታውቀው፣ ወደ አድዋ ጦርነት በተዘመተበት ጊዜ ወረ ኢሉ ከታቹ ጠብቁኝ ያሉት የአጼ ሚኒሊክን ታሪክ የሚያስታውስ ነው። እዛ አካባቢ አሁንም ታሪካዊ ቦታ አለ፣ እዛ የተሰባሰቡበት የሚኒሊክ አደባባይ ወይ ሚኒሊክ የሚባል ስፍራ አለ። የዛን ጊዜ የተሰባሰቡበት ቦታ ነው። እሱም ቦታ ጭምር ፋኖች ተቆጣጥረውታል ነው። ስለዚህ ወሎ ምናልባት የተለየ ነገር ካልተፈጠረ በስተቀረ በሚቀጥሉት ቀናትና ሳምንታት ውስጥ ሙሉ በሙሉ ከአብይ አህመድ አገዛዝ ነፃ የምትሆንበት ጊዜ በጣም የተቃረበ ይመስላል። እንግዲህ አንተ ቀደም ሲል እንዳልከው በየቦታው ያለው ሰራዊት እየተበታተነ ነው። ጋሸና ላይ ያየነው ነገር ይሄ ነው። ጋሸና ላይ ገና የፋኖ ኃይሎች ከኮን እና ከተለያዩ አካባቢዎች ወደ ጋሸና እያመሩ በነበረበት ጊዜ እዛ በጣም ኮንክሪት የሆነ ምሽግ ሰርተው ነው የጥምር ኃይሎች የብልጽግና ጥምር ኃይሎች ሲተናነቁ የነበሩት ቦታውን እኔም በአካል እጄ አይቼዋለሁ። አራት አቅጣጫዎች የሚከፋፈል መንገዶች ያሉባት ወደ ላሊበላ፣ ወደ ደብረ ዘቢጥ፣ ደብረ ታቦር በዚህ በኩል ደግሞ ወደ ወልዲያ በደቡብ በኩል ደግሞ ወደ ኮን የሚወስድ መንገድ ያለባት በጣም ስትራቴጂክ ቦታ ነች ጋሸና። ያንን ከተማ ላለማስነጠቅ የአብይ አህመድ ጥምር ኃይል ከፍተኛ ትንቅንቅ አድርጎ ነበረ በመጨረሻ የሚሊሻ ኃይሉና የአድማ በታኝ ሰራዊት ወዲያውኑ ነው እጅ ለመስጠት ውሳኔ ላይ ደርሰው በገፍ እጁን ለፋኖች የሰጠው በኋላ ላይ የመከላከያ ሰራዊትም እንደዚሁ ለአዛዦቻቸው ነግረው እዚህ መቆየት አንችልም ብለው አካባቢውን ጥለው ሸሽተዋል። የተወሰኑት ደግሞ በፋኖች ቁጥጥር ስር መግባታቸውን የሰማ ነው። እንግዲህ ፋኖች ዘልቀው ገብተዋል። ያንን ኮንክሪት ምሽግ ሰባብረው ነው ወደ ጋሽና ዘልቀው የገቡት። ይሄ ታሪካዊ እንቅስቃሴን እያየን ያለ ነው። እንግዲህ ይህንን ለማጠልሸት ነው በመካነ ሰላም አካባቢ እንደዚሁ አንድ የሙስሊም አባት ተገደሉ በሚል የተጀመረው ንቅናቄም ሌላ መልክ እንዲይዝም ተፈልጓል። አሁንም ሰሞኑን እኔም ማንተም ስናነሳ እንደነበረው እኚህ የሃይማኖት አባት መገደል የለባቸው ማንም በእምነት ቦታ ላይ ሰላማዊ ዜጎች ላይ የሚሰነዘር ዱላ በጣም አደገኛ ነው። ይህንን መቃወም አለብን። በማንም ላይ ፈጸም በማን ይህንን አጥብቀን የምናወግዘው ጉዳይ ነው። ነገር ግን ከጀርባው ሴራ ተጎንጉኖለት የፖለቲካ ልብስ ለብሶ ሲመጣ ግን ይህንን የማጋለጥ ደግሞ ኃላፊነት ያለብን እንደሆነ መታመን ይገባዋል። እና ከዚህ አንጻር መካነ ሰላም ላይ የተፈጸመው የወሎውን ድል ያደበዝዘዋል በሚል በሰፊው የብልጽግና ዲጂታል ሰራዊት ዘምቶ ነበረ። ነገር ግን እንዳየነው ቀስ በቀስ ወሬውም እየቀዘቀዘም እየበነነ የመጣበት ሁኔታ ነው ያለው። ገለታው፣ ይሄ ነገር በሌሎችም አካባቢዎች እየተደገመ ነው። ምናልባት ነገ ከነገ ወዲያ በጎጃም፣ በጎንደር፣ በሸዋ መሰል እንቅስቃሴዎች መደረጋቸው እንደማይቀር ምልክቶች እያየን ነው። ይመጣል። እንግዲህ ፋኖች በጣም ራሳቸውን እያደራጁ ነው። በስልጠና ስልጠና ላይ ከፍተኛ የሆነ ትኩረት ሰጥተዋል። ባለፉት ስድስት ወራት የፋኖ ኃይሎች በሁሉም ቀጠና ያሉት ትልቁ ትኩረታቸው ስልጠና ነው። ስለዚህ የሁሉ የሰለጠነው ኃይል ነገ በአገዛዙ ሰራዊት ላይ ብርቱ ክንዱን እንደሚያሳርፍ ይጠበቃል። እንኳን እንደዚህ ኃይል አጠራቅሞ እንኳን በመሳሪያና በተለያዩ ነገር ደርጅቶ ይቅርና በትንሽ መሳሪያና በትንሽ የሰው ኃይል የአብይ አህመድ ሰራዊትን ሲያንቆራጥጥ የከረመ የፋኖ ኃይል ነው። አሁን ደግሞ በሰው ኃይልም በመሳሪያም ገዘፍ ብሎ እየመጣ ነው። ለማንኛውም ይሄ ነገር በቀጣይ ከምናያቸው በኢትዮጵያ ውስጥ በትልቁ ከምናያቸው ክስተቶች አንዱ የፋኖ ግስጋሴና የአማራ ክልልን ነጻ የማውጣቱ ሁኔታ የማይቀር መሆኑን ነው። ገለታው አይ ቲንክ አሁን ጥሩ ሞመንተም ላይ ነው ያለው የአማራ ህዝብ ትግል ወሎ አካባቢ ያሉ ወንድም እህቶች ሌላው አካላቸው ጎጃም ነው ያለው ጎንደር ነው ያለው ሸዋ ነው ያለው። ስለዚህ አንድን አካባቢ እያጸዱ ወደ ሌላው አካባቢ ይቀጥላል። ይሄ ትግል ጥያቄ የለውም። ወደ ሸዋ መንቀሳቀሱ እንግዲህ እነሱ ዲዛይን ያደረጉት ፕላን ያደረጉት ነገር እንዳለ ነው የምንረዳው። ምክንያቱም አሁን ይህንን ድልም ብዙ የጠበቀም አልነበረም። እንደው መንግስትም ጫጫ ስለነበረ እነሱም ትንሽ አድብተው ስለነበረ እንደዚህ አይነት ከባድ ሚሊቴሪ ድሮች ብዙ ሰው ሳይጠብቅ እናያለን። እና ግን ያተሰብሮ ከፍተኛ በከፍተኛ ሁኔታ ወታደራዊ እንቅስቃሴያቸው በጣም የተደራጀ እንደሆነ እየታየ ነው ያለው። ቴሌጋሽና ላይ የታየው ከፍተኛ አቅም እንዳላቸው ማይቲ እንዳላቸው የታየበት ሁኔታ ነው ያለው። አሁን አይ ቲንክ የድጋፉ ኃይል በተለይ ውጭ ሀገር ያለው አሁን መንቀሳቀስ አለበት ከትግሉ ጋር አብሮ መርገብ ያለበት ይመስለኛል፣ መንቀሳቀስ ያለበት ይመስለኛል። መሳይ ድጋፍ ሰልፎች መውጣት መቻል አለባቸው። ፋኖውን በአንድ በኩል እየደገፈ በሌላ በኩል ደግሞ መንግስት በድሮን ንጹሃንን እንደሚጨፈጭፍ ለዓለም አቀፍ ኮሚኒቲው ማሳወቅ ከፍተኛ የሆነ መተኛት የለበትም። ውጭ ያለው መሳይ ውጭ ሀገር ያለው ኢትዮጵያዊም በዚህ ሰዓት ከባድ የተቃውሞ ሰልፎችን ማቀናበር መደገፍ ያለበት ይመስለኛል። መንግስት አሁን ፓኒክ ውስጥ ገብቷል፣ መሳይ በጣም የዚህ አሁን በኋላ የምንወያይበት የጌዲዮንን ደብዳቤ ስናይ አስቀስላሴም ንግግርም እንደዚሁ አገም ጠቀም ቢሆን ብናሸንፋቸውም ወደ ሰላም መምጣታችን አይቀርም ሚለው እየበረኩ ነው ያሉት። ፓኒክ ውስጥ ነው ያለው መንግስት። ስለዚህ ኢትዮጵያውያን በሙሉ ተባብረው ትልቁን ሽ ትልቁን ግፊያ ነው ማድረግ ያለብን ይመስለኛል። ገለታው በነገራችን ላይ የአብይ አህመድ አገዛዝ አፈሳ ጀምሯል። በተለያዩ አካባቢዎች ወጣቶች እየታፈሱ ነው። ያልታወጀ ብሔራዊ ውትድርና አሁንም እንደቀጠለ ይገኛል። ኦሮሚያ ክልል ከዚ አንጻር በስፋት እየተካሄደ እንዳለ ሰምተናል። እንደዚሁም በደቡብ ኢትዮጵያ አካባቢ የቀድሞ ምልስ ወታደሮችን ጭምር በየቤታቸው በየአድራሻቸው እየመጡ በወታደራዊ ግዳጅ እንዲገቡ በጣም ከፍተኛ ጫና እየተደረገባቸው ነው። አሁን አፈናና አፈሳ ተጀምሯል ነው እየሰማ ነው። እንደ ኦሮሚያ ክልል አካባቢ ያለውን በተመለከተ ከዛው ከቀጠናው የመጣልን እንደ ቃል በቃል ባነበውም ምናልባት ነገሩን በደንብ ሊያሳይ ይችላል ብያ ምናለው በኦሮሚያ ክልል አዳማ ዞን ጨፌ ወረዳ የሚገኙ ቆራንቱታ ቱሉ ፈራ ማርያም፣ ዶቢ 01 ቀበሌም አረዳ ቀበሌ ውላ ቀበሌዎች ከሰሞኑ የጅምላ አፈሳ እየተካሄደ ይገኛል። በዚህ ምክንያት ገበሬው አዝመራ ማዘመር ተስኖት ወደ ጫካ በመግባት ተሸሽጎ ነው ያለው። ስጋታቸው የጨመረ ገበሬዎች ወደ አጎራባች ፋኖች ማለትም ወደ ምንጃር ሸንኮራ፣ ቦካን ጋራና ብቻሽ በመሸሽ ከለላ እየጠየቁ ናቸው። ይህ አፈሳ ወጣቶች ብቻ ሳይሆን በሚሊሻነት የቆዩ የአገር ሽማግሌዎችንም እንደሚመለከት ነው። ከዛው በጽሁፍ ቃል በቃል የመጣልን ነው ያነበብኩትና መሰል እንቅስ እንቅስቃሴዎችና እርምጃዎች በደቡብ ኢትዮጵያ እየተካሄደ እንዳለም ከዛው ከደቡብ ኢትዮጵያ እንደዚሁ በጽሁፍ የደረሰን መረጃ ያመለክታል። ስለዚህ አገዛዙ አሁንም ወደ ጦርነት ኢትዮጵያን ለመማገድ ተዘጋጅቷል እንደሰማነው ከሆነ ይህንንም መረጃ በደንብ ፈትሸን ያጣራነውና ያረጋገጥነው ጉዳይ ነው፣ የክተት አዋጅ ለማወጅ መዘጋጀቱን ነው። ለዚህም በተለያዩ የአዲስ አበባ አካባቢዎች የሚመለከታቸው የብልጽግና አመራሮች ውይይት መጀመራቸውን ነው ባገኘነው ነው መረጃ ላይ የተመለከተው። ስለዚህ በቅርቡ የከተታዋጅ በማወጅ ኢትዮጵያን ወደ ለየለት ጦርነት ውስጥ አብይ አህመድ ሊያስገባ እንደሚችል ነው ምልክቶችን እያየን ያለ ነው። የጌዲዮን ጢሞቴዎስ ደብዳቤ፣ የተመስገን ጥሩነህ የአማራን ሕዝብ መዝለፍ፣ የፕሬዚዳንት ታያ ጽቀስላሴ እንደዛ አይነት ያደረጉት ንግግር፣ እንደዚሁም የምክክር ኮሚሽኑ ሰብሳቢ ፕሮፌሰር መስፍን አራያ የተናገሩትና ታጣቂ ኃይሎች ተኩስ ካላቆሙ እንዴት መንግስትን አቁሙ እንላለን? የሚል በጣም በተቀዛቀዘ ስሜት ውስጥ ሆነው የተናገሩትን እነዚህን ደምረን ስናይ አብይ አህመድ ለጦርነት ዱብዱብ እያለ እንዳለ ምናልባት የሚመልሰው የሚቀለብሰው ነገር ከሌለ ይህ ሰው ያሁንም አይኑን ጨፍኖ ለመግባት ከፍተኛ ፍላጎት እንዳለው ያየንበት ነው። ስለዚህ ገለታው ይሄንንም የኢትዮጵያ ሕዝብ በደንብ ማየት ይገባዋል። ሌላ እልቂት ኢትዮጵያ ላይ ከመምጣቱ በፊት እንዲህ የጦርነት ዛር ያለበትን ግለሰብ ከስልጣን በማስወገድ ኢትዮጵያን መታደግ የኢትዮጵያን ሕዝብ የጊዜው ትልቅ ኃላፊነት ይመስለኛል። ይሄ አብይ አህመድ ለሱ ስልጣን ማራዘሚያ በሚል የሚደረግ ጦርነት ለመሆኑ ዓለም ሁሉ እየታዘበው ነው። ምንም ሊያጋጭ የሚችል ምንም ጦርነት ሊያስከፍት የሚችል ኢትዮጵያ ውስጥ ምክንያት የለም በዚህን ወቅት ላይ ከዛ በላይ ኢትዮጵያውያን ችግር አለባቸው። ከዛ በላይ መጋፈጥ መዋጋት ያለባቸው ነገር ከፊታቸው ተደቅኗል። ሰላም ማጣታቸው ሌሎች ሌሎች ነገሮችን እንዳያደርጉ አድርጓቸዋልና አብይ አህመድ ተጨማሪ እልቂት ተጨማሪ ጦርነት ኢትዮጵያ ላይ ሊያመጣ እየተዘጋጀ ነው። በዚህ አንጻር ኢትዮጵያውያን በደንብ ነገሩን መከታተል ያለባቸው ይመስለኛል ገለጣው ኢትዮጵያ በተከታታይ በእንደዚህ አይነት ነውጥ ውስጥ የቆየችበት ጊዜ ያላውቅ እንግዲህ የሰሜኑ ጦርነት የህወሀት ጊዜ ውስን ቦታዎችን የሚሸፍን ጦርነት ውስጥ ነበር የቆየው። በኤርትራን በኩል የታወቀ ነው። እንደዚህ ሰፊ የቆዳ ሽፋን ያለው ረፍት የሌለው በተከታታይ በየቀኑ ችግር ውስጥ የገባችበት ጊዜ አሁን ነው። በኦሮሚያ ክልል፣ በአማራ ክልል፣ አፋር ክልል አልፎ አልፎ ወደ ምስራቅ ሀገራችን ክፍል አንዳንዴ ደግሞ ደቡብ ክልል ውስጥ እንደዚህ አይነት ረፍት የሌላት ምድሪቱ በከፍተኛ ጦርነት ውስጥ የገባችበት ጊዜ አሁን ነው ያለ እና ይሄ መንግስት በአጠቃላይ ከዚህ መውጠኛ ነው ወሳኝ፣ ከዚህ የሚወጣ አይደለም። ከዚህ የሚወጣ ታጥቦ የሚጸዳ ነገር አይደለም አይደለም። ኢትዮጵያውያን ይህን ነው። የፖለቲካ ካፒታል የለም። በእጩ አሳምኖ ማርኮ በስልጣን ላይ የሚቆይበት ምንም አይነት ነገር ጨርሷል። አሁ አብጠዋል። ስለዚህ ሁለት ነገር ነው የሚያደናግረው፣ አንደኛ የተለያዩ ፕሮጀክቶች እዚህ ጋር በቃ ነዳጅ ፕሮጀክት የምን ፕሮጀክት። አሁን ደግሞ ስንዴ ይመጣል። ዘማ ጥቅምት እየመጣ አይደለም ህዳር ሁ ወደዛ ነው የሚሄደው። ስንዴ ከባለፈው ዓመት ቁጥሩን ይጨምርና ይህን ያህል እያመረትን ነው። እንደዚህ አይነት ነገሮች ነው ውስጥ ነው ያለው። ከዛ ባሻገር ደግሞ ጦርነቷ ነው። ስለዚህ ሀገራችን ይበቃታል፣ መሳይ መተንፈሳለብን። በእውነት ወደ ያልከው እኮ ነው የምንዋጋው፣ መዓት ነገር እያለ መዓት ነገር ጥሎን ሄዳለን። ባለፈው ያነሳ ነው የኤአይ ዘመን ነው አሁን ጥሎን ሄደ፣ ስበርስ ስንዋጋ እና በፍጥነት ይህን ሰው መቀየር ላይ እኔ እንደው ኢትዮጵያን ባጭር መታጠቅ ያለብን ይመስለኛል፣ ሁላችን።